ቻናላችን ቤተሰቦች ሰላማችሁ ብዛ በያላችሁበት። እኔ በጣም ዳና እግዚአብሔር ይመስገን። እንኳን ወደዚ ዩቲብ ቻናል በሰላም መጣችሁ። ለዚ ዩቲብ ቻናል አዲስ ከሆናችሁ ሰብስክራይብ ላይክቸር በማድረግ አበረታቱን። በለጠነኝ እንደሚታወቀው በዚ ዩቲብ ቻናል የተለያዩ ትምህርቶችን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራን እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ሊሆን ይችላል፣ ቴሌግራም ላይ፣ ኢሞ ላይ፣ ቴሌግራም ላይ ፌስቡክ ላይ ዋትሳፕ ላይ ብዙ ኢትዮጵያ ዚ የሚጠቀም ወይም የሚጠጣፍ ቻት የሚደራረግ በምንድን ነው? አማርኛ በእንግሊዝኛ በመጠቀም ነው ማለት ነው። ስለዚህ እሱን ለማሻሻል ደግሞ እኛ እዚህ ጋ አሪፍ አሪፍ ቪዲዮዎችና በየቀኑ የምንጠቀማቸው አረፍተ ነገሮችን እንዴት እንጥፋለን? የሚለውን በየቀኑ እያሳየ እንገኛለን ማለት ነው። ከእናንተ የሚጠበቀው እስክሪብቶና ወረቀት ዛችሁ ፕራክቲስ ማድረግ ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በኢሞ በቴሌግራም በጉግል ሚት እናንተን ደስ በሚላችሁ ሶሻል ሚዲያ አማራጭ እያስተማር እንገኛለን። ስልክ ቁጥራችን እዚጋ ያለላችሁ፣ ደውሉልን፣ ሀይበሉን መመማር እንችላለን ማለት ነው። ኦኬ፣ አሁን ቀጥታ ወደ ዛሬው ትምህርት ልግባ። እስክርቢቶና ወረቀት መያዛችሁ እንዳትረሱ። ልጀምር። በዛሬ ትምህርታችን ደግሞ የምንመማር ምንድን ነው፣ ጥያቄና መልስ አድርገን ፕራክቲስ እናደርጋለን ማለት ነው። እዚጋ በግራ በኩል ጥያቄ አለ፣ በቀኝ በኩል ደግሞ መልስ አለ። ልጀምር ምን እየሰራሽ ነው? አንድ እህታችን ምን እየሰራች እንደሆነ መጠየቅ ቢፈልጉ ምን እየሰራሽ ነው ብለን መጠየቅ እንችላለን ማለት ነው። ምን እየሰራሽ ነው? ም የምንጠቀማለው ን ን እንጠቀማለው ምን እ እንጠቀማለው የዋይ ኢ ሰ ኤስ ራ አር ኤ ሺ ኤስ ኤች እየሰራሽ ምን እየሰራሽ ነ ኤን ኢ ው ደብሉን እንጠቀማለሁ። ነው። ምን እየሰራሽ ነው። ምን እየሰራሽ ነው። ስለዚህ ምን የሚለው እንደዚህ ጣፍኩኝ፣ እየሰራሽ የሚለው እንደዚህ ጣፍኩኝ፣ ነው የሚለውንም እንደዚህ ጣፍኩኝ ማለት ነው። ምን እየሰራሽ ነው። ኦኬ፣ እዚህ ጋር መልስ እንጠብቃለን። ፊልም እያየው ነው። ምን ብለን መመለስ እንችላለን ማለት ነው። ፊልም እያየው ነው ብላ ያቺ እህታችን መመለስ ትችላለች ማለት ነው። ፊልም እያየች ከሆነች ፊልም እያየሁ ነው ብላ መመለስ ትችላለች ማለት ነው። ፊልም እያየሁ ነው። ስለዚህ በአንድ ላይ አማርኛው ምን ይላል? ፊልም እያየሁ ነው ይላል። ፊ ሶስተኛ ስለሆነች ኤፍና አይ ል ኤል ብቻዋን ም ኤም ብቻዋን ፊልም እ ኢ እንጠቀማለሁ ያ ዋይና ኤ የ ዋይና ኢ ሁ ኤችና ዩ እያየሁ ነ ኤን ው ደብሉን እንጠቀማለሁ ነው። ስለዚህ በአንድ ላይ የሚላል ማለት ነው ፊልም እያየው ነው ይላል ማለት ነው። ፊልም እያየው ነው ይው። ፊልም የሚለው እንደዚህ ጣፍኩኝ። እያየው የሚለው እንደዚ ጣፍኩኝ። ነው የሚለው እንደዚህ ጣፍኩ ማለት ነው። ፊልም እያየው ነው ኦኬ። ቀጣይ ደግሞ አየሩ እንዴት ነው? አየሩ እንዴት ነው? ይሞቃል፣ ሊበርዳል የሚለውን መጠየቅ ስንፈልግ ደግሞ ምን እንላለን? አየሩ እንዴት ነው ብለን መጠየቅ እንችላለን። ማነው አየሩ እንዴት ነው? በአንድ ላይ አማርኛው ምን ይላል? አየሩ እንዴት ነው ይላል። አ ኤን እንጠቀማለሁ የ ዋይና ኢ ሩ ሁለተኛ ፊደል ስለሆነች ቻር ና ዩ አየሩ ኢን እጠቀማለሁ ን ኤን እንጠቀማለሁ ዴ ዲና ኢ ት ቲ እንጠቀማለሁ እንዴት ነ ኤን ኢ ው ደብሉ እንጠቀማለሁ ነው ስለዚህ በአንድ ላይ አየሩ እንዴት ነው? አየሩ እንዴት ነው ይላል። አየሩ የሚለው እንደዚህ ጣፍኩኝ። እንዴት የሚለው እንደዚህ ጣፍኩኝ። ነው የሚለው እንደዚህ ጣፍኩኝ። አየሩ እንዴት ነው? ኦኬ፣ እዚህ ጋር መልስ እንጠብቃለን። በጣም ይበርዳል። የሚበርድ ከሆነ መመለስ እንችላለን ማለት ነው። በጣም ይበርዳል ብለን መመለስ እንችላለን ማለት ነው። የሚሞቅ ከሆነም በጣም ይሞቃል። ስለዚህ ጋር በጣም ይበርዳል ይላል። በጣም ይበርዳል አማርኛው በአንድ ላይ በጣም ይበርዳል። በቢና ኢ ጣ ቲናኤ ም ኤም ብቻዋን በጣም ይ ዋይ ንጠቀማለው በቢኢ ር አር ብቻዋን ዳ ዲናኤ ል ኤል ንጠቀማለው ይበርዳል ምን ይላል ማለት ነው። በጣም ይበርዳል ይላል። ስለዚህ ይው በጣም የሚለው እንደዚህ ጣፍኩኝ፣ ይበርዳል የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። ኦኬ ኔክስት ልደትሽ መቼ ነው? አንድታችን ልደቷን መጠየቅ ብንፈልግ ልደትሽ መቼ ነው ብለን መጠየቅ እንችላለን ማለት ነው። ልደትሽ መቼ ነው? በአንድ ላይ አማርኛው ምን ይላል? ልደትሽ መቼ ነው ይላል። ል ኤል እንጠቀማለሁ ደ ዲ ት ቲ እንጠቀማለሁ ሺ ኤስ ኤች ልደትሽ መ ኤም ኢ ቼ ሲ ኤች መቼ ነ ኤን ኢ ው ደብሊውን እንጠቀማለሁ ነው። ስለዚህ በአንድ ላይ ልደትሽ መቼ ነው ይላል። ልደትሽ የሚለውን እንደዚህ ጣፍኩ። እዚህ ጋር መቼ የሚለውን አሁንም እንደዚህ ጣፍኩኝ። ነው የሚለው እንደዚህ። ልደትሽ መቼ ነው ይላል። ኦኬ መልስ እንጠብቃለን። ልደቴ ሐምሌ አራት ነው። ልደቷ ሐምሌ አራት ከሆነ ምን ብላ መመለስ ትችላለች ማለት ነው። ልደቴ ሐምሌ አራት ነው ማለት ትችላለች ማለት ነው። ልደቴ ሐምሌ አራት ነው ስለዚህ በአንድ ላይ አማርኛው ምን ይላል? ልደቴ ሐምሌ አራት ነው ይላል ል ኤል እንጠቀማለው ዴ ዲና ኢ ቴ ቲና ኢ ልደቴ ሀ ኤች ኤ ም ኤም እንጠቀማለው ሌ ኤል ኢ ሐምሌ አ ኤ እንጠቀማለው ራ አር ኤ ት ቲ እንጠቀማለው አራት ነ ኤን ኢ ው ደብል እንጠቀማለው ነው ስለዚህ በአንድ ላይ የሚል ማለት ነው። ልደቴ ሐምሌ አራት ነው ይላል ማለት ነው። ልደቴ ሐምሌ አራት ነው። ልደቴ የሚለው እንደዚህ ጣፍኩኝ፣ ሐምሌ የሚለው እንደዚህ ጣፍኩኝ፣ አራት የሚለው እንደዚህ ጣፍኩኝ፣ ነው የሚለውን እንደዚህ ጣፍኩኝ። ልደቴ ሐምሌ አራት ነው ይላል። ኦኬ። ቀጣይ ደግሞ እንኳን አደረሰህ ላመጥባል። አንድ ጓደኛችን እንኳን አደረሰ ብለን ቴክስት ማድረግ ብፈልግ እንዴት እንደሆነ ላሳያችሁ። እንኳን አደረሰህ እንኳን አደረሰህ እ ኢን እንጠቀማለሁ ን ኤን እንጠቀማለሁ ኳ እዚህ ጋ ውስብስብ ወይም ዲቃላ ሆይህ የምንላት ናት ኬ ዩ ኤን እንጠቀማለን። ኳ ን ኤን እንጠቀማለን። እንኳን አ ኤን እንጠቀማለሁ ደ ዲ ረ አሪ ሰ ኤሲ ህ ኤች እንጠቀማለሁ ማለት ነው። አደረሰህ ስለዚህ እንኳን አደረሰህ እንላለን ማለት ነው። እንኳን የሚለውን እንደዚህ ጣፍኩኝ፣ አደረሰ የሚለውን እንደዚህ ጣፍኩኝ። እንኳን አደረሰህ። ከዚያ ሰው ደግሞ ምን ብሎ ይመልስልናል? እንኳን አብሮ አደረሰን ብሎ ይመልሳል ማለት ነው። እንኳን አብሮ አደረሰን። እንኳን አብሮ አደረሰን። እ እንጠቀማለው። ን ን እንጠቀማለሁ። ኳ ኬ ዩኤ ን ን እንጠቀማለሁ። እንኳን አብሮ ኤ ቢ አር ኦ አብሮ አ ኤን እንጠቀማለሁ። ደ ዲ ረ አር ሰ ኤስ ን ኤን እንጠቀማለሁ ማለት ነው። አደረሰን ስለዚህ በአንድ ላይ የሚላል አማረኛው እንግሊዘኛው እንኳን አብሮ አደረሰን ይላለ ው። እንኳን የሚለው እንደዚህ ጣፍኩኝ፣ አብሮ የሚለው እንደዚህ ጣፍኩኝ፣ አደረሰን የሚለውን ደግሞ እንደዚ ጣፍኩኝ ማለት ነው። ስለዚህ በዛሬ ትምህርታችን የተመማርን ምንድን ነው? ጥያቄና መልስ አድርገን ብዙ ጊዜ የምንጠቀማቸው አረፍተ ነገሮችን እንዴት በአማርኛና በእንግሊዘኛ መጣፍ እንዳለብን ለማየት ሞክረናል ማለት ነው። ምን እየሰራሽ ነው? ይሄው ምን እየሰራሽ ነው የሚለው እንደዚህ ጣፍኩኝ። ምን እየሰራሽ ነው? ፊልም እያየች ስለሆነ ፊልም እያየሁ ነው ብላ ትመልስልናለች። ፊልም እያየሁ ነው። አየሩ እንዴት ነው? አየሩ እንዴት ነው የሚለው እንደዚህ ጣፍኩኝ። በጣም ይበርዳል። ልደትሽ መቼ ነው? ይሄው ልደትሽ መቼ ነው የሚለው እንደዚህ ጣፍኩኝ። ልደቴ ሐምሌ አራት ነው። እንደዚህ ጣፍኩኝ። እንኳን አደረሰህ እንኳን አደረሰህ፣ እንኳን አብሮ አደረሰ የሚለው እንደዚህ ጣፍኩ ማለት ነው። ስለዚህ የዛሬ ትምህርታችን ይህን ይመስል ነበር። እስከ መጨረሻ ድረስ ስለተከታተላችሁ ከልብ አመሰግናለው። መጀመሪያ ላይም እንደነገርኳችሁ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች ያለምንም ኢንተርኔት መቆራረጥና በታማኝነት ከሰኞ ስታር ብለን አንዳንድ ሰዓት ኦንላይን እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋ ያለላችሁ ሀይበሩ ደውልን መመማር እንችላለን። ቴንኪዩ